ብስምላ አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ሰለላሁ አለይሂ ወሰለም፣ ይህ ፊትለፊታችን ያለው እየገባሁበት ያለው የኮሌጅ ተማሪዎች ማደሪያ ዶርም ነው። ሙሉንእአይዋልን በጣም የሚገርምና ሀገረኛ የሆነ አሰራር የተሰራ ነውና በጣም ገራሚ የሆነ አልጋ ነው። የሀገርን የሚገርም ነው። የሚገርም እንዲህ አይነት ጣውላ ብቻውን ተደርግቶ አዲስ ቴክኖሎጂ ነው ማለት ነው ጣውላው ብቻውን ተደርድሮ ከስር ማገር ተደርጎለት ቋሚዎች አሉ እነዚህ ቋሚዎች ላይ ማገሩ እየተመታ ከዚያ በላይ ጣውላ ተደርጎለት የተሰራ ምገር የሆነ ሆነ አልጋ ነውና አልহামዱሊላ እኛ በምንቀራበት ሰዓት ላይ እንደ አይነት ነገሮች አልነበሩምና ዛሬ ላይ ደግሞ ተሻሽሎ ልጆች ዝሁ እየበሉ እየጠጡ ብርድ ልብስ አላቸው አልጋ ተሰርቶላቸው እየተማሩ ያለበት ሁኔታ ነው ያለው። የኮሌጆቻችን ተማሪዎች የሁሉ የእናንተ ስራ የእናንተ ጥረት ውጤት ነውና ይሄ አልሐምዱሊላ። በጣም ሁሉን ቻይ የሆነ ጠንካራ የሆነ እና ምቹ የሆነ አልጋ ነው ይሄ አልጋ። አልሐምዱሊላህ ረብል አለሚን አላኩሊያ ይህንን አልጋ በተሻለ መልኩ ለመቀየር ትናንት የቁርአን ህፍ ተማሪዎችን በምናስመርቅበት ሰዓት ላይ የተለያዩ አልጋዎች ሰላሳ የሚሆኑ አልጋዎች በነዙ በተማሪዎች ሕሳቦት፣ ፍላጎት፣ እውቀት፣ አቅም ተሰርቶ ለሽያጭ ቀርበው ነበረ። ዛሬም እዙ ባለሁበት ሁኔታ እነዚህ የምታዩቸው በእንጨት የሆኑ አልጋዎች ወደ ብረት አልጋ ሆነው ወደ ችቡድ እንድቀየሩ የናንተን ጥረት የእናንተን ሳቦት የእናንተን እገዛ ይፈልጋልና ይህን ወደዛ እንድንቀይርላቸውና ይሄም ከዚህ በኩል ያለው ይሄው ማዳበሪያ ነው ካላ ያለው ይሄ ቆርቆሮ ነው ይበርዳል። በተሻለ መልኩ ይሄንን ቆርቆሮውን በቦሎኬት ጣራውን ያው በስላብ እንድንቀይረውና ይሄንን ደግሞ በዝበጣውላና በእንጨት የሆነውን ደግሞ በዘመናዊ መልኩ እንዲቀየርላቸውና ምቹ በሆነ መልኩ ተኝተው ምቹ ቦታ ላይ አርፈው የተሻለ እውቀት ይዘው የተሻሉ ሰዎች እንዲሆኑና ሌላውን ማህበረሰብ መጥቀም የሚችሉ ታላላቅ ዑለማዎችና መሻይኮችን የሚተኩ የሆኑ ተማሪዎችን ከዚህ ውስጥ ለማፍራት እንፈልጋለን። እነዚህን ተማሪዎች ለማፍራት እናቁም ቁም ነገር ለማድረስ የነሁን እንደ ሸነሸ ሚናስ አብዱልባሲጥ የአይነት ሰው እንድናወጣ በእንደ ነሸ መሐመድ ሸክ አደምን የመሰሉ ተማሪዎች በዙ ከዚሁ ነው የወጡት። ሁሉ ከዙ አካባቢ ላይ ሁሉም ያፈሩት ያንን ቦታ የሚተኩ ተማሪዎች ከዚህ ውስጥ ይወጣሉ ብለን ተስፋ እናደርጋለን እኛ ዝቡታ ላይ ጎበዝ የሆኑ ተራማጅ የሆኑ ተማሪዎች አሉ እነዚህ ተማሪዎች በዚህ አይነት እንክብካቤ ተደርጎላቸው ጊዜያቸውን ሳያባክኑ በአጭር ጊዜ እራሳቸውን ለውጠውና በእውቀት አንጸው ታላቅ ሰው ይሆናሉ ብለን ተስፋ እናደርጋለንና እና የሁላችንም እንገዛና ትብብር ሊኖረን ይገባል እዚህ ላይ ቢሆን አሁን አንዱ ተማሪ ከዚህ ላይ ቢወድቅ በጣም እጅግ ይጎዳል የእነዚህን ተማሪዎች ማገዝና መጠበቅ የእኛ ግዴታ ነው የሚሆነው ለምን ተማሪዎች እዛ ተንጠልጥለው ይወድቁብናል በተሻለና ዘመናዊ በሆነ መልኩ አሻሽለን ሰርተንላቸው እነሱም ደግሞ የተሻሉ ሰዎች ነው። የተሻለ ቤተሰብና የተሻለ ማህበረሰብ፣ የተሻሉ ዑለማዎች ለማፍራት የጋራ ስራና የጋራ ጥረት እንድናደርግ ጥሪን አስተላልፋል።